ሰላም ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን፣ እንዴት ናችሁ? ዛሬ የተለያዩ የባህር ማዶ አጫጭር መረጃዎችን የዝውውር ጥያቄዎችን እና ጭምጭምጣዎችን ጨምሮ የተለያዩ አጫጭር መረጃዎችን ወደ እናንተ እናደርሳለን። በቆይታችን አርሰናልን የተመለከቱ ማንቸስተር ዩናይትድን የተመለከቱ እንዲሁም ሌሎች የዝውውር ጭምጭምጣዎችን ወደ እናንተ የምናደርስ ይሆናል። አብራችሁን እንድትቆዩ እንጋብዛለን። በአርሰናል ዜና እንጀምራለን። እንደሚታወቀው አርሰናል በተጫዋቾች ጉዳት በዘንድሮ የውድድር ዘመን እየታመሰ ይገኛል። በተለይም ደግሞ በፊት መስመር ያሉ ተጫዋቾች ጉዳት ገጥሟቸዋል። ካይ ሃቨርትን የመሰሉ ሌሎች ተጫዋቾችም ጉዳት እየገጠማቸው እንደሆነ ይታወቃል እና በትላንትና ዕለት ጋብሪኤል ማጋሬሽ ሌላኛው ጉዳት ያስተናገደ ተጫዋች ሆኖ ታይቷል። ማጋሌሽ በአርሰናል ከፉላም ጋር ባደረገው የፕሪሚየር ሊግ ጨዋታ ላይ በሮብለት ባደረገው ማለት ነው። በዛ ጨዋታ ላይ ተጎድቶ እንደወጣ ይታወቃል። ሰርጀሪ እንዳደረገ አርሰናል ወዲያው አስታውቆ ነበር እና አሁን ጉዳቱ ውጤት ይፋ ተደርጓል ቀዶ ህክምና ካደረገ በኋላ ምናልባትስ ከዘንድሮ የውድድር ዘመን መጨረሻ ድረስ ወደ ሜዳ ላይ መለስ እንደሚችል መረጃዎች ወጥተዋል እንደሚታወቀው እንግዲህ አርሰናል ቀጣዮቹ የቻምፒዮንስ ሊግ ሁለት ወሳኝ ጨዋታዎች ይኖሩበታል በሳንቲያጎ በርናቢው እና በኢሚሬትስ አርሰናል ሪያል ማድሪድን ይገጥማል። እንደሚታወቀው ሪያል ማድሪድ በርካታ ጊዜ የአውሮፓ ቻምፒዮንስ ሊግን ዋንጫ ያነሳ ነው፣ በመድረኩ ትልቅ ስምና ዝናን ያተረፈ ቡድን ነው። ይህንን ቡድን ይገጥማል በቻምፒዮንስ ሊግ። ነገር ግን ጋብሪኤል ማጋሌሽን በጉዳት አጥቷል። ይህ ለአርሰናል መጥፎ ዜና ሆኖ ተሰምቷል። ከተጫዋቹ ጉዳት በፊት በኋላ ተጫዋቹ ምናልባት ቀዶ ሕክምና ያደርጋል ውጤቱን ከዛ ላይ የምናቀው ይሆናል የሚል አስተያየት ነበር። የጉዳቱን ውጤት ይፋ እናደርጋለን የሚል ነበር። ነገር ግን አሁን መረጃዎች እየወጡ እንዳሉት ተጫዋቹ እስከ ውድድር አመቱ መጨረሻ ድረስ ወደ ሜዳ ላይመለስ እንደሚችል እየተነገረ ይገኛል። እንደሚታወቀው በዘንድሮ የውድድር ዘመን ጋብሪኤል ማጋሌስ የአርሰናል ወሳኝ የመሀል ሜዳ ተከላካይ ሆኖ እየታየ እንደነበር ይታወቃል። በተለይም ደግሞ ከዊሊያም ሳሊባ ጋር ያለው ታክቲካል ጥምረት አርሰናልን ለሁለተኛ ደረጃ እንዳበቃና ጠንካራ ተፎካካሪ እንዲሆን እንዳደረገው ይታወቃል። ምንም እንኳን አርሰናል ባለፉት ወራት ደካማ እንቅስቃሴን አድርጎ የመንሸራተት ሁኔታ ገጥሞት ሁለተኛ ደረጃ ላይ የሚገኝም ቢሆን አርሰናል ካደረጋቸው 30 የፕሪሚየር ሊግ ጨዋታዎች 28ቱን መሰለፍ ችሏል ጋብሪኤል ማጋሌሽ እና ይህ ቁጥር ምናልባት ተጫዋቹ በአርሰናል በቋሚነት እ ይሰለፍ እንደነበር የሚያሳይ ይሆናል። ከቡድኑ ስኬት ጀርባም ያለው ተጫዋች እሱን የሚመስል እንደሆነ ያስታውቃል እና ሊጉ 25 ግቦችን ተቆጥሮበታል። አርሰናል ከፍተኛ የመከላከል ስኬት ሊባል ይችላል፣ ምክንያቱም ከሌሎች ቡድኖች አንጻር የተቆጠረበት ግብ አነስተኛ የሚባል ነው። ይህ ደግሞ በዋናነት በጋብ ማርቲኔሊ እና በዊሊያም ሳሊባ ጥምረት ላይ የተመሰረተ እንደሆነ እየተናገረ ይገኛል። ለማንኛውም የተጫዋቹ ጉዳት ለአርሰናል ራስ ምታት እንደሆነ እየተገለጸ ይገኛል። እና አርሰናል በሚቀጥሉት የቻምፒዮንስ ሊግ እና የፕሪሚየር ሊግ ጨዋታዎች ለሚካኤል አርቴታ ራስ መታት ይዞ ይመጣል እየተባለ ይገኛል። ምክንያቱም ሪካርዶ ካላፊዮሪ እንደሚታወቀው ከኢንተርናሽናል ጨዋታ መልስ ባለፈው ወር ላይ መጎዳቱ ይታወቃል። እና ታኪሮ ቶሚያሱ በተመሳሳይ ጉዳት እንዳጋጠመው ይታወቃል። እሱም በጉልበት ጉዳት ሳቢያ እስከ ውድድር ዓመቱ መጨረሻ ድረስ እንደማይሳተፍ ያስታውቃል። ሌላኛው ደግሞ ከፉላም ጋር በነበረው ጨዋታ ላይ ጉዳት ያስተናገደው ተጫዋች ነበር ዩሪያን ቲምበር ነው። ይህ ተጫዋችም በተመሳሳይ ጉዳት አስተናግዷል እና አርሰናል በሚቀጥሉት ወሳኝ ጨዋታዎች እነዚህን ተጫዋቾች አያገኝም። ምናልባት አርቴታ ለእነዚህ ጨዋታዎች ምን አይነት ምላሽ ያመጣል የሚለው ተጠባቂ ሆኖ ይቀጥላል። አርቴታ ምናልባት ተጫዋቾችን ሊተካ የሚችልበት ሁኔታ አለ ምክንያቱም ጃኮብ ኪዎር አለ ቤን ዋይት እና አሌክሳንደር ዚንቼንኮ በተከላካይ መስመር ላይ ጋብሪኤል ማጋሌሽን ለመተካት ዩሪያን ቲምበርን ለመተካት አማራጭ ተደርገው ሊወሰዱ ይችላሉ። አሁን በቀጣይ ጨዋታ ጉዲሰን ፓርክ ላይ ኤቨርተንን ይገጥማል። በዛ ጨዋታ በቅዳሜ ማለት ነው። እና ከዚህ ጨዋታ በኋላ ነው ሪያል ማድሪድን የሚገጥመው። በነዚህ ጨዋታዎች እነዚህን ተጫዋቾች ምናልባት ሊያሰልፍ የሚችልበት እድል እና አጋጣሚ ሊኖር እንደሚችል እየተነገረ ይገኛል። ከዚህ ጋር ተያይዞ የማድሪዱን ጨዋታ አስመልክቶ የመድፈኞቹ አሰልጣኝ ሚኬል አርቴታ ሁሉም ተጫዋቾች በሪያል ማድሪድ ጨዋታ የመሰለ ፍላጎት እንዳላቸው ገልጿል እና መልበሻ ክፍል ውስጥ ቡድኑ በሪያል ማድሪድ ጨዋታ ምን ያህል የመጫወት ፍላጎት እና ተነሳሽነት እንዳለው እናሳያለን፣ እዛ ሜዳ ላይ ሁሉንም እናሳያለን የሚል አስተያየት ነው የሰጠው አርቴታ። የመድፈኞቹ ደጋፊዎች በቀጣይ ሳምንት ማክሰኞ ማለት ነው ከሪያል ማድሪድ ጋር በሚያደርጉት ጨዋታ ደማቅ ድጋፍ ለማድረግ መዘጋጀታቸውም ተገልጿል። ይህ ጨዋታ ተጠባቂ ጨዋታ ነው። በጨዋታው በኤሚሬትስ ስታዲየም ሁሉም ወንበሮች የአርሰናልን ቀለም የያዙ ቁሳቁሶች ይቀመጣሉ ተብሎ እንደሚጠበቅ እየተነገረ ይገኛል። ለሁሉም የማጋሊስና የሌሎች ተጫዋቾች ጉዳት አርሰናልና ና አርቴታ ምን አይነት አማራጮችን ይወስዳሉ የሚለው ተጠባቂ የሚሆን ይሆናል። ወደ ቱርክ እንሂድና የጆዜ ሞሪኒዮን መረጃ እናንሳ። ምናልባት የፊነርባቸ ዋና አሰልጣኝ ሆዜ ሞሪኒዮ በትላንቱ የደርቢ ጨዋታ ነበር እንደምናውቀው ከጋላታ ሰራይ ጋር ፌነርባቼ ከጋላት ሰራይ ጋር ጨዋታ አድርገው ነበር። እንደሚታወቀው የሁለቱ ቡድኖች ጨዋታ በቱርክ ትልቅ ጨዋታ ነው። ስታዲየሞች በደጋፊዎች ይሞላሉ። ቀያይ እሳት መሰል ተቀጣጣይ የድጋፍ ቁሳቁሶች እንደሚገቡ ይታወቃል እና ከዚህ ጋ ተያይዞ ከአመት አመት የጋለ አይነት ጨዋታ እንደሚደረግ ይታወቃል ከአመት አመት። እና የቱርክ ፖሊስ ጣልቃ እንዲገባ ባስገደደው የሁለቱ ክለቦች ጨዋታ አለመግባባት ተፈጥሮ ነበር። ጆዜ ሞሪኒዮ በተለይ የአሰልጣኝ አካምብሩክን አፍንጫ ሲይዙ ነው ይሄ የተስተዋለው። አስቂኝ ትዕይንት ነበር። እንደሚታወቀው ሆዜ ሞሪኒዮ በነውጠኝነታቸው ይታወቃሉ። በተለይ በቼልሲ በነበሩበት፣ በሪያል ማድሪድ በነበሩበት ወቅት፣ በኢንተር ሚላን በተመሳሳይ በነበሩበት ወቅት የሚያሳዩት ባህሪ ይታወቃል ሚዲያ ትኩረት የሚስቡ እንደሆኑ ይታወቃል። አሰልጣኙ እና አሁን በትላንትናው ዕለት የአሰልጣኙን አፍንጫ ሲጎትቱ ነው የታየው። በጣም አስቂኝ ሁኔታ እንደተፈጠረ ተመልክተናል። የአሰልጣኝ ሆዜ ሞሪኒዮ ድርጊት እንደ ጥቃት ከተወሰደ ምናልባት በሀገሪቱ ፌዴሬሽን ደንብ መሰረት እስከ አስር ጨዋታዎች ሊቀጡ እንደሚችሉ ነው እየተነገረ የሚገኘው። ድርጊቱ ስፖርታዊ ጨዋነት የጎደለው ነው ተብሎ እየተወሰደ ይገኛል በደጋፊዎችም በስፖርት ቤተሰቡ ዘንድም። እና አሰልጣኝ የሆዜ ሞሪኒዮ ከአንድ እስከ ሶስት ጨዋታ ሊቀጡ ይችላል፣ ምናልባት ጨዋታው ስፖርታዊ ጨዋነት የጎደለው ነው ተብሎ የሚበየን ከሆነ ማለት ነው። ይህ ካልሆነ ግን እስከ አስር ጨዋታ ሊቀጡ እንደሚችሉ እየተነገረ ይገኛል። ሆዜ ሞሪኒዮ ሀሪኬንን የተመለከተ መረጃ ወደ እናንተ እናድርስ። እንደሚታወቀው ሃሪኬን ከባየር ሙኒክ መውጣት እንደሚፈልግና ወደ እንግሊዝ ክለቦች መመለስ እንደሚፈልግ ገልጿል በሚል ባለፉት ሳምንታት የተለያዩ መረጃዎች በብዙሃን መገናኛዎች ይወጣ እንደነበር ይታወቃል። እና አሁን ላይ እንደ አንዳንድ ቡድኖች በተጫዋቹ ላይ ፍላጎት እያሳዩ እንደሆነ እየተነገረ ይገኛል። በተለይ ደግሞ ሊቨርፑል 60 ሚሊዮን ፓውንድ የዝውውር ጥያቄ ሊያቀርብ እንደሚችል ጎል ዶት ኮም መረጃዎችን ይዘው ወጥቷል። እንደገና ደግሞ ማንቸስተር ዩናይትድ የተጫዋቹ ፈላጎት ሆኖ እንደቀረበ እየተገለጸ ይገኛል። ተጫዋቹ በዋናነት በባየር ሙኒክ ጥሩ ጊዜን እያሳለፈ ይገኛል። እስከ 2027 የሚደርስ ኮንትራት እንዳለውም ይታወቃል እና በጀርመኑ ክለብ አሁን ከእንግሊዝ ክለቦች ጋር ስሙ እየተያያዘ የሚገኝበት ሁኔታ እየታየ ነው። የ31 ዓመቱ አጥቂ አሁን ባየር ሙኒክ ከሄደ በኋላ የመጀመሪያ ዋንጫው ምናልባት ሊያሳካ የሚችልበት እድል እንዳለ እየተገለጸ ይገኛል እና ወደ ፕሪሚየር ሊጉ ተመልሶ የአለን ሺረርን የምንጊዜም ከፍተኛ ግብ አስቆጣሪ የፕሪሚየር ሊጉ ማለት ነው ለመስበር ፍላጎት አለው የሚሉ መረጃዎች ነበር ሲወጡ የነበሩት። ቶትናም፣ አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ ከተጫዋቹ ጋር ባለፉት ጊዜያት በተደጋጋሚ ሲያያዝ ነበር እና የቀድሞ የፕሪሚየር ሊግ ኮከብ አንድሬ ታውዘንድ ከቦይል ስፖርት ጋር ቆይታ አድርጎ ነበር እና ትክክለኛ የሃሪኬን መዳረሻ ሊሆን የሚገባው ማንቸስተር ዩናይትድ ነው የሚል አስተያየት ሰጥቷል። ምክንያቱም ደግሞ ያስቀመጠው ማንቸስተር ዩናይትድ በዘንድሮ የውድድር ዘመን በፊት መስመር ላይ የሳሳ እንደሆነ ይታወቃል። ለዚህ ነው ኬን ማንቸስተር ዩናይትድን አማራጭ አድርጎ መውሰድ ያለበት ክፍት ክፍት ይሆናል ለቡድኑ እና ማንቸስተር ዩናይትድም ተጫዋቹ በጥብቅ የሚፈልገው በመሆኑ የሚል አስተያየት ነው የሰጠው እና አንዲ ታውዘንድ እንደገለጸው ምናልባት ተጫዋቹ ሌላ ወደ እንግሊዝ መምጣት የሚፈልግ ከሆነ ሌላ መዳረሻ ያለው አይመስልም የሚል መከራከሪያ ነው ያነሳው። ኤርሊንግ ሃላንድ በማንቸስተር ሲቲ ያለ ተጠባባቂ ሊሆን የሚችለው ምናልባት ኦማር ማርሙሽ ነው። ከዛ ውጭ ሊቨርፑል 60 ሚሊዮን ፓውንድ የዝውውር ሂሳብ ያቀርባለሁ የሚለው ለእኔ ጥያቄ ነው የሚል አስተያየትን ነው የሰጠው። ለዚህም ነው ማንቸስተር ዩናይትድ አጥቂ የተራበ አይነት ቡድን ነው። ለዛም ነው ማንቸስተር ዩናይትድ ሊገባ የሚችለው የሚል አስተያየቱ ነው የሰጠው። ለማንኛውም ሃሪ ኬን ወደ እንግሊዝ የሚመለስ ከሆነ ወደፊት የምናየው ጉዳይ ይሆናል። የኮከብ ስፖርት ቤተሰቦቻችን ለዛሬ የያዝናቸው ስፖርታዊ መረጃዎች ይህንን ይመስላሉ። በቀጣይ በሌሎች መረጃዎች እስክንገናኝ መልካም ጊዜ